በሽታው ከጋሞዞን በተጨማሪ ወደ ጎፋና ደቡብ ኦሞዞኖች ተሰራጅቷል ተሰራጭቷል። ዶክተር አዲሱ ዮብ። እስካሁን ማዕተቡ በእጄ ነው። የሶማሊያ መንግስት አልሸባብ በሀገሪቱ ፕሬዝዳንት አጀብ ላይ ጥቃት ማድረሱን አረጋገጠ። የጊዜያዊ አስተዳደሩ ፕሬዝዳንት እኔው ነኝ አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜያዊ አስተዳደሩ ፕሬዝዳንት ላይ የተደረገ ለውጥ እንደሌለ ገለጹ። ይህ የገለጹት ከአዲስ አበባ ሆነው ርዕዮት ከተሰኘ ማህበራዊ ሚዲያ ፕሮግራም ጋር ባደረጉት ቃለ ምልልስ ነው። ማህተምም አላስረከብኩም ያሉት አቶ ጌታቸው ምናልባትም የሚደረግ ለውጥ ወይም የሚደረግ ሽግግር ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው ብለዋል። ጉዳዩ ይሄን ያህል ሊያጨቃጭቅ የሚገባው አልነበረም ግን እስካሁን ማህተቡ በእጄ ላይ ነው ያለው ሲሉ ተናግረዋል ከሰሞኑ በማህበራዊ ሚዲያ ላይ የፌዴራል መንግስት አቶ ጌታቸው ረዳን አንስቶ ሌተናል ጄነራል ታደሰ ወረደ ፕሬዝዳንት ለማድረግ ስምምነት ላይ ደርሷል የሚል መረጃ ሲሰራጭ ነበር በዚህ ጉዳይ ላይ ቃላቸውን የሰጡት አቶ ጌታቸው እኔ የማውቀው ምንም የተደረሰበት ስምምነት የለም ብለዋል ጊዜያዊ አስተዳደሩ ሁለት አመት ሞልቶታል እንዳለመታደል ሆኖ የተቋቋመበት አላማ ፈጽሞ በምርጫ ለሚመረጥ መንግስት የሚያስረክብበት ጊዜ ነበር ያሉት ፕሬዚዳንቱ በተቋቋ በተቋመበት ደንብ መሰረት ሌላ ተጨማሪ ስድስት ወር በፌዴራል መንግስት ካቢኔ መራዘም ይኖርበታል ብለዋል። ባለፈው ሳምንት ወደ አዲስ አበባ የመጡት አቶ ጌታቸው በቀጥታ ከዚህ ጉዳይ ጋር ባይሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ስለ ማራዘም ጭምር ጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎች ስለነበራቸው ተገናኝተው አጭር ውይይት ማድረጋቸውን ጠቁመዋል። ከጠቅላይ ሚኒስትሩ ጋር ውይይት ያደረግኩት ብቼን ነው። ባደረግነው ውይይት የሁለት ዓመት ስድስት ወርም እስከ ምርጫ ሊሆንም ይችላል፣ አላወቅኩም። የፌዴራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው መራዘም የሚኖርበት ጊዜያዊ አስተዳደሩ ቀጣይነት እንዲኖረው ፈቃደኝነት እንዳለ የሁለት አመት ጉዞ በዝርዝር አይቶ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነ ለውጥ የሚደረግበት በአንድ ወይም በሌላ መንገድ የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚችልበት ተጨማሪ እድሜ በሚያገኝበት ጉዳይ ላይ ባለሁበት እንደሚመክር ነው የማውቀው ሲሉ ተደምጠዋል። ከዛ በኋላ ጠቅላይ ሚኒስትሩ ለቲፒኤልኤፍ ጉባኤ አድርግ ያለው የሚለው ወኪል ወገን እንዳገኘው አውቃለሁ። ባገኙበት ወቅትም ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ ብለዋል። ከዚህ ውጭ እገሌ ይሁን እገሌ አይሁን የሚል ጉዳይ ላይ እስካሁን በበኩሌ የሰማሁት ነገር የለም። ይህ ሂደት በድብቅ የሚደረግ ስላልሆነ እንደሚወራው እገሌ እገሌ የሚባል ነገር ካለ ያው በይፋ እንደምንሰማው ጠብቃለሁ፣ ሲሉ ገልጸዋል። እንዲህ ያለው ነገር ርዕስ ሊሆንም የማይገባው ነበር። እገሌ ሆኖ እገሌ ተሹሟል ከተባለ ከተባለ ይሾማል ማለት ነው። እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረግኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘም ጉዳይ የህግ ስርዓት ያስፈልገዋል። እስከዛው የጊዜያዊ አስተዳደሩ ፕሬዚዳንት እኔው ነኝ ብለዋል። በጋርዳ ማርታ ወረዳ የሞቱት ከብቶች ቁጥር 650 በልጧል። ከሰሞኑ የአየር ንብረት ለውጥን ተከትሎ ተከሰተ የተባለው የቀንድ ከብቶች በሽታ በጋሞ ዞን ጋርዳ ማርታ ወረዳ ብቻ በ2 በሁለት ቀናት 380 በላይ የቀንድ ከብቶች መሞታቸው ተነግሮ ነበር። የክትባት ተደራሽነትና አስቸኳይ ዘመቻም ካልተደረገ በሽታው ወደ ሌሎች አካባቢዎችም ሊዛመት እንደሚችል ተጠቁሞም ነበር። የክልሉ ግብርናና ቢሮ ምክትል ኃላፊና የእንስሳት ጤናና ግብዓት አቅርቦት ዘርፍ ኃላፊ ዶክተር አዲሱ ዮብ እንደተናገሩ ሩት በሽታው እንደተባለውም በአየር ንብረት ለውጥ ምክንያት የሚከሰት እንደሆነ ገልጸዋል። አስቀድሞ በጋሞ ዞን አንድ ወረዳ ብቻ ተከስቶ የነበረ ቢሆንም በአሁኑ ወቅት ዞኑ ከጎፋና ደቡብ ኦሞ ዞኖች በሚያዋስኗቸው አካባቢዎች መከሰቱን አረጋግጠናል። ከብቶቹ የሚጠጧቸው የጋራ የውሃ ቦታዎች ለበሽታው ስርጭት ዋነኛ መንስኤ ሊሆኑ እንደሚችሉ ይገመታል ያሉት የክልሉ ምክትል ቢሮ ኃላፊ የፌዴራልና የክልሉ ተጠሪ ተቋማት ለጉዳዩ ትልቅ ትኩረት በመስጠት በመድኃኒት አቅርቦትና ተያያዥ የጥንቃ ስራዎች ከሶስቱም ዞኖችና ወረዳ መዋቅሮች ጋር በቅንጅት እየሰሩ መሆኑን ገልጸዋል። የደቡብ ኦሞ ዞን ግብርናና መምሪያ ኃላፊ አቶ ምንላርገው አዲሱ ይህ ድንገተኛ በሽታ በደቡብ ኦሞ ዞን ማሌና ጻሜ ወረዳዎች መከሰቱን አረጋግጠዋል። የሞቱት የእንስሳት ቁጥር ልየታ እየተሰራ መሆኑና በዞኑ በርካታ ቁጥር ያላቸው አርብቶ አደሮች እንደመኖራቸው መጠን የወረዳ የዞን የክልሉና የፌዴራል መዋቅር በቅንጅት ርብርብ እያደረገ ነው ብለዋል። አስቀድሞ በሽታው በተከሰተበት በጋርዳ ማርታ ወረዳ ወረዳ የሞቱት ከብቶች ቁጥር 655 ደርሷል። የወረዳው እንስሳትና አሳ ሀብት ጽፈት ቤት ከመጋቢት 8 2017 ዓ.ም ምሽት 12 ሰዓት አንስቶ ይህ መረጃ እስከተጠናቀረበት መጋቢት 9 2017 3 ሰዓት ድረስ ምንም ከብት አለመሞቱንና አብዛኛው በሽታውን ወደ መቆጣጠር ደረጃ እየተደረሰ ነው ብለዋል። አርሶ አደሮች አንደኛው የነበራቸው አምስት ከብት ሙሉ በሙሉ በአንድ ቀን ልዩነት ማለቁና በቀጣይ ጊዜያት ለከፍተኛ ችግር እንደሚጋለጡ ያላቸውን ስጋት ገልጸዋል። ከዚህ ቀደም የበሽታው ምንነት በተመለከተ በዘርፉ ባለሙያዎች ቦቪን ፓስትሮሎስስ ተብሎ ተገልጾ የነበረ ቢሆንም ዶክተር አዲስ ዮ በጂንካና ሶዶ የምርመራ ማዕከል ተጨማሪ ምርመራ እየተደረገ ነው ብለዋል። ለተወሰኑ ቀናት ከብቶች እርጥብ ሳር እንዳይበሉ መከልከል፣ የእንስሳት ልቅ ግጦሽን ማስቆም፣ እንስሳትን ህፃናት እንዲጠብቁ አለማድረግ፣ ደረቅ ሳር ብቻ እንዲመገቡ ማድረግ፣ የታመሙ እንስሳትን ለይቶ በፍጥነት እንዲታከሙ ማድረግና በበሽታው ያልተያዙትን መከተብ ወረርሽኙን ለመቆጣጠር ያግዛል ሲሉ ባለሙያዎች ይመክራሉ። ግን በትላንትና እለት ከቀትር በፊት ፕሬዝዳንት ሐሰን ሼክ መሐመድ ላይ ያነጣጠረ የቦምብ ጥቃት መፈጸሙን ገልጿል። የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫ ፕሬዝዳንት ሐሰን ከሞቃዲሾ ተነስተው የሀገሪቱ ወታደሮች ወደ ተሰማሩበት ሺርሻባሌ ግንባር አካባቢ ታጅበው ሲጓዙ የቦምብ ፍንዳታው መከሰቱን አስታውቋል። ጥቃቱ መክሸፉን ያመለከተው የሶማሌ መንግስት መግለጫ አክሎም ፕሬዝዳንቱ ከጉዳት ተርፈው ካሰቡበት መድረሳቸውን ገልጿል። ጥቃቱን የተመለከቱ ወታደሮችና የአካባቢው ነዋሪዎች የፕሬ ፕሬዝዳንቱ አጀ መመታቱን የገለጹ ሲሆን ከፕሬዝዳንቱ መኖሪያ አቅራቢያም የአራት ሰዎች አስክሬን መመልከታቸውንም ተናግረዋል። አልሻባብ በተደጋጋሚ ሶማሌ ውስጥ ጥቃት ሲያደርግ የቆየ ታጣቂ ቡድን ቢሆንም ከጎርጎሬሳውያን 2014 ዓ ም ወዲህ በመሐመድ ላይ ያነጣጠረ ጥቃት ሲፈጽም የትላንቱ የመጀመሪያው መሆኑን ነው የተገለጸው። በተጠቀሰው ዓመት ሐሰን ሼክ መሐመድ በአንድ ሆቴል ውስጥ ንግግር እያደረጉ ሳለ አልሸባብ ስፍራውን በቦምብ ማጋየቱ ተነግረዋል።